ሰላም፣ ሰላም እንዴት ናችሁ? ሁሉ ሰላም ነው? እኔ ሰላም ነኝ። ከሁሉ ይስፋ። ዛሬም እንደተለመደው በአንድ አዲስ ቪዲዮ መጥችላችኋለሁ። ቪዲዮው ምንድን ነው ከተባለ የየፊደል የፊደል ፈሊጣዊ አነጋገር ምን ይመስላል የሚለውን ሰፋ ያለ ቆይታ ይኖረናል። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሪ የሆናችሁ ደግሞ ቪዲዮ ላይክ አድርጉ። ሁልጊዜ የምለቃቸው ቪዲዮዎች እንዲደርሷችሁ የአማርኛ የእንግሊዝኛ የሳይንስ እና የሂሳብ ትምህርቶች እንዲደርሷችሁ ወይም ቪዲዮዎች እንዲደርሷችሁ የደወል ምልክቱን ተጫኑ። ዛሬ ከእኔ ጋር ቆይታ ስታደርጉ በየፊደል የተመረጡ ለንግግር ለምክክር፣ ለጉዞ፣ ለሕይወት አስፈላጊ የሆኑ ፈሊጣዊ ንግግሮችን ወይም ፈሊጣዊ ትርጉማቸውን እናያለን። ስለዚህ ቀጥታ ይዣችሁ መሄድ ወደ ቪዲዮ ነው። ለምሳሌ በመረጋጋት ነው የምነግራችሁ። የሕልም ሩጫ ነው ቢባል የሆነ ቃል የህልም ሩጫ ላይ ነው ገሌ የህልም ሩጫ ላይ ነው ከተባለ፣ ከንቱ ሀሳብ፣ ከንቱ ልፋት ላይ ነው። ከንቱ ሀሳብ፣ ከንቱ ልፋት ማለት ነው። የማይጨበጥ ሀሳብ ነው የህልም ሩጫ። ሰው በህልሙ እንደሚሮጥ የማይጨበጥ ከንቱ ነገር ሊመኝ ይችላል። ያንን ነው የህልም ሩጫ የምንለው። እሺ። የሆድ በሆድ ውስጥ ያለ ማለት ነው። የሆድ ማለት ምስጢር ማለት ነው። የሆድ ማለት ምስጢር ማለት ነው በሆድ ውስጥ ያለ ብቻ ማለት ነው። የሀገር ምሰሶ ስንል የሀገር አሳቢ፣ የሀገር ተቆርቋሪ። የሀገር ምሰሶ ማለት የሀገር አሳቢ፣ የሀገር ተቆርቋሪ፣ ስለ ሀገር የሚያስብ የሚቆረቆር ማለት ነው። ስለዚህ የሀገር ምሰሶ ነው ከተባለ ለሀገር ያስባል የሚል ሰው ወይም የሚል ትርጉም ይኖረዋል። እሺ የላም ልጅ ይህኛው አዲስ ሊሆንባቸው ይችላል። ምክንያቱም የላም ልጅ ጥጃ ወይም ጊደር ወይም ጥጃ ነው የሚሆነው። ብዙ ጊዜ ግን የላም ልጅ የላም ልጅ ሲባል ሎካሊ ወይም በአማርኛ ትርጉሙ ወተት ማለት ነው። ከወተት ደግሞ ምን ይገኛል? ቅቤ፣ አጓት፣ አይብ ይገኛል። ግን የላም ልጅ የምንለው ቀጥታ ወተቱን ነው፣ ከላሚቱ የሚገኘውን ወተት። የላም ልጅ ካለ የሆነ ሰው ወተት ፈልጓል ማለት ነው። የላም ልጅ ፈልጌ ነው ካለ ወተት ፈልጌ ነው ማለቱ እንደሆነ መረዳት ይኖርብናል። የህይወት ጉዞ ማለት እድሜ ነው ለምሳሌ አንድ ሰው አርባ ዓመት ሊኖር ይችላል ሰላሳ ዓመት ሊኖር ይችላል ያ የህይወት ጉዞ ይባላል ግን በሌላ ትርጉሙ የህይወት ጉዞ ምን ይመስላል ከተባለ እድሜው እንዴት ነው ያለፈው ነው በስቅይት ነው በምቾት ነው በስራ ነው በስኬት ነው የሚለውን በአጠቃላይ የሚይዝ ነው የህይወት ጉዞ ማለት እድሜ ማለት ነው የሌባ ጎሬ የሌባ ጎሬ የሌባ መደበቂያ ቦታ ማለት ነው የሌባ ወይም የሽፍታ ወይም የቀማኛ መደበቂያ ቦታ የሌባ ጎሬ ይባላል። የሌባ ጎሬ ይባላል። እሺ፣ ንቀጥል የሙቀጫ ልጅ። የሙቀጫ ልጅ ማለት ዘነዘና ዘና ነው። ይህንን ማታውቁት ካላችሁ ቡና የሚወቀጥበት ወይም ደግሞ በገጠር ገብስ፣ ስንዴ የሚወቀጥበት ዘነዘናው ይሄ እንደዚህ ሙቀጫ ልጁን እንደዚህ የምንመታበት ማለት ነው። ሙቀጫውን የሚመታበት ዘነዘና ማለት ነው። አብዛኛው ለከተማ ሰዎች ይህ አዲስ ስለሚሆን ነው። ቡና የሚወቀጥበት በእጅ የሚያዘው መውቀጫው ማለት ነው። እሺ የልጅ አዋቂ። የልጅ አዋቂ ማለት አስተዋይ፣ አንዳንድ ልጆች ከእድሜያቸው በላይ የሚያውቁ፣ ከእድሜያቸው በላይ የሚናገሩ፣ ከእድሜያቸው በላይ የሚመክሩ ሲኖሩ የልጅ አዋቂዎች ይባላሉ፣ ወይም የልጅ አዋቂ እንላቸዋለን ማለት ነው። የልጅ አዋቂ ይባላሉ። የምድር ጉድ፣ ይሄኛው ያስቃል። ምን አይነት የምድር ጉድ ነው ካሉ ምን እያሉ ነው? ድንክ ነው አጭር ነው እያሉ ነው። የምድር ጉድ የምድር ጉድ ማለት ድንክ ነው ማለት ነው። ድንክ ማለት ነው። አጭር ሰው በጣም አጭር ሰው ሲገኝ ምን ይላል? ሰው ሲሰልቅ ድንክ ነው ላለ ማለት ሰው ሲሰማ ድንክ ነው ብሎ ላለማውራት ምን ይጠቀማል? የምድር ጉድ ነው ይላል። የምድር ጉድ ካለ ድንክ ማለቱ ነው ወይም ማለታችን ነው። የምድር ደም አሁን ይህም ስውር ነው። የምድር ደም ማለት ከምድር በቅሎ የሚመጣ እህል ማለት ነው። የምድር ደም ማለት እህል ማለት ነው። እህል ማለት ነው። እሺ፣ እንቀጥላለን። ሌላው የመርፌ የመርፌ እሪት የመርፌ እሪት ማለት ትንሽ ክር ማለት ነው። ወይም ከመርፌው ጭንቅላት ላይ የምትቀረዋ የመርፌ እራት ይባላል። ብዙ ጊዜ እሪት ነው ያለው እዚህ ጋር፣ የመርፌ እሪት ወይም የመርፌ እራት ማለት ትንሽ ክር ከመርፌው የምትቀር ምልክት ማለት ኦኬ። የሚያነሰው አጣ ማለት ረከሰ፣ ገዢ የለውም፣ የሚፈልገው ፈላጊ የለውም፣ ረከሰ ረክሷል ማለት ነው። በብዙ ነገር ማየት እንችላለን። ይሄ የሚያነሳው አጣ ስንል የሚገዛው አጣ ይሆናል፣ ረከሰ ማለት ነው። ወይም የሚያነሳው አጣ የወደቀን ነገር የሚፈልገው የሚያነሳው አጣ ማለት ነው። በዛ መረዳት እንችላለን። ስለዚህ የሚያነሳው አጣ ማለት ረከሰ፣ ቀነሰ፣ ወረደ፣ ፈላጊ አጣ ማለት ነው። አውዳዊ ፍቺዎቹ ወይም ደግሞ ቀንያዊ ፍጁ ወይም ደግሞ ፈሊጥ ፈሊጣዊ አነጋገሩ ማለት ነው፣ ወይም ቃሉ እሺ። የምድር አዋቂ ስንል የምድር አዋቂ ስንል ጠንቋይ ማለታችን ነው። ያው በምድር ያቃል ተብሎ ስለሚገመት ነው፣ ጠንቋይ ማለት ነው። የሞት ጽዋ ማለት የሞት ተራ፣ የሞት ተራ ወይም የሞት ጽዋ ማለት የሞት ተራ ማለት ነው። የሞት ጽዋው ነው ከተላለ ተራው ነው መሞቻው ደርሷል እንደማለት ነው። የምድር አዋቂ ጠንኳይ ብያቸዋለሁ። የሰማይ ቤት የሰማይ ቤት ማለት መንግስተ ሰማያት ማለት ነው። መንግስተ ሰማይ ወይ መንግስተ ሰማያት ማለት ነው። የሰማይ ቤት ሰማይ መኖሪያ የሰው ልጆች የሰማይ መኖሪያ እንደማለት ነው። እሺ የቀለም ቀንድ፣ የቀለም ቀንድ ሲባል አሁን ምንድነው የቀለም ቀንድ? ቀለም የምንደፋበት ብለን ነው የምናስብ። በቀጥታ ግን አይደለም አዋቂ ሰዎች የሚያውቁ የሚመራመሩ ትምህርት ቶሎ የሚገባቸው ሰዎች የቀለም ቀንድ ይባላሉ። የቀለም ቀንድ ናቸው ከተባለ አዋቂ ናቸው፣ አዋቂ ናቸው ማለት ነው። አዋቂ ናቸው የሚለውን ትርጉም ይይዛል ማለት ነው። ሌላው የጫካ እሳት፣ የጫካ እሳት ማለት የጫካ እሳት ምን ማለት ነው? የጫካ እሳት ማለት ሰደድ እሳት ማለት ነው። የጫካ እሳት ማለት ሰደድ እሳት ማለት ነው። ጫካ እሳት ሰደድ እሳት ነው። እሺ የሰው በታች ማለት ወራዳ ማለት ነው። የሰው በታች ስንል ወራዳ ከሰው በታች የሆነ ራሱን የማያስከብር ማለት ነው። የሰው ስም ሰበረ፣ የሰው ስም፣ የሰው ስም ሰበረ፣ አማ ሐሜተኛ ሆነ ማለት ነው አማ ወይም ሀሜተኛ ሆነ ማለት ነው። የሰው ዳር የሰው ዳር ማለት በጣም ጥሩ ሰው ማለት ነው። በጣም ጥሩ ሰው የሰው ዳር በጣም ጥሩ ሰው የቀን ጅብ የቀን ጅብ ሶሪ የቀን ጅብ ስግብግብ የቀን ጅብ ስግብግብ የሴታ ልጫ የሴት አልጫ ሙያ ቢስ፣ ሙያ ቢስ። የቆንጆ መራራ ክፉ ደግ የሚመስል ክፉ ሰው ማለት ነው። የቆንጆ መራራ ክፉ። የበቃ የበቃ፣ ጻድቅ ወይም ጻድቅ ማለት ነው። ስለዚህ ለዛሬ የነበረን ቆይታ ይህን ይመስል ነበር። በሌላ ቪዲዮ ተመልሼ እመጣለሁ። እስከዛው ሰላም ሆኑልኝ። አሁን ደግም ላችኋለሁ። ቻናሉን ሰብስክራይብ አድርጉ። ነባር የሆናችሁ ቪዲዮ ላይክ አድርጉ። እንዲሁም ደግሞ ሁልጊዜ የምለቃቸው ቪዲዮች እንዲደርሷችሁ በተለይ የቤት ስራ ነው ታሰሩ፣ ለልጆች ታስጠኑ፣ መምህራን ነው አጠቃላይ፣ ይህን ቪዲዮ የምታዩት ቀላል መንገድ ነው ብዬ አምናለሁ። ይመቻችሁ።